አሰልጣኝ በረከት አመሰግናለሁ። ያለ ጎል አጠናቃችኋል። ከእናንተ በተሻለ የተወሰኑ እድሎችን ተጋጣሚያችሁ ለማግኘት ሞክሮ ነበረ። የተወሰነ ክፍተቶች ቡድን ላይ የሚስተዋል ነበር። እንዴት ነበር ግን አጠቃላይ በአንተ እይታ ጨዋታው? ጥሩ ነው ያው አንተ እንዳልከው አይመስለኝም። ምክንያቱም ተጋጣሚም ያለበት ፖዚሽን ጥሩ አይደለም እና እኛም ደግሞ ከጨዋታው ሶስት ነጥብ ለማግኘት አስበን ነው የመጣነው። በስም ደረጃ ካየኸው ትንሽ እንትን ሊሆን ይችላል፣ ግን በእኛም በእነሱም በኩል የማሸነፍ ከፍተኛ ፍላጎት ስለነበረ ክፍት ጨዋታ ከመጀመሪያው ጀምሮ እነሱም በደንብ አጥቅተዋል፣ እኛም ደግሞ በደንብ አጥቅተናል። እንደ ሌላው ጊዜ የተዘጋጋ ጨዋታ አልነበረ። በመጀመሪያው 45 ኳሱን ለመቆጣጠር ጌሙን ለመቆጣጠር ጥረት አድርገናል። በ2ኛው 45ን በተመሳሳይ፣ ግን በመጨረሻዎቹ 15 ደቂቃ ተጭነን ተጫውተን ጎል ለማግኘት ከፍተኛ ጥረት አድርገናል። ያው የተወሰነ የስኳድ መሳሳት ቢኖርም በምንችለው አቅም ጫዋታውን ለማሸነፍ ከፍተኛ ጥረት አድርገናል። ጥሩ ነበር ኮች። ምናልባት ተጋጣሚያችሁ ወደ ሶስት አራት ግልጽ የግብ ማግባት እንቅስቃሴዎች አጋጣሚዎችን አግኝቶ ነበረ በመከላከሉ ላይ የተወሰኑ ክፍተቶች ይስተዋሉ ነበረ ያ የሆነበት ምክንያት ምንድን ነው አዎ ሰሞኑን በመከላከል አደረጃጀታችን ላይ ይሰለፉ የነበሩ ልጆች ከአራቱ ሁለቱ የሉ አንዱ ዛሬ በጉዳት ወጥቷል አንዱ በርናንድ ጥሩ ተከላካይ ነው አልነበረም ዛሬ ስለዚህ የእነሱ አለመኖር ብቻ ሳይሆን ያሉ ልጆችም ይህንን ጨዋታ በሚገባ ይወጡታል የሚል እምነት ስላለን ነው ያስገባ ነው። የሰዎች ችግር ሳይሆን የእንቅስቃሴው ችግር ነው ሙከራዎች እንዲደረጉብን የተደረገው። በተቃራኒ እኛም እነሱ ላይ የተወሰኑ ሙከራዎችን አድርገናል። እነሱ በአንድ አጋጣሚ ያገኙት ሙከራ ለጎል የቀረበ ነበር። እኛም ግን ለጎል የቀረበም ያልቀረበም ብዙ ሙከራ አድርገናል እና በሁለታችን በኩል እንዳልኩ ክፍት ጨዋታ ስለነበረ ሙከራዎች ነበሩ። ጥሩ ነበር ያደረግነው እንቅስቃሴ፣ እነሱም ያደረጉት ጥሩ ነው። አመሰግናለሁ። አመሰግናለሁ አሰልጣኝ ጌታቸው አመሰግናለሁ። በጣም የተሻለ እንቅስቃሴ ያደረጋችሁበት ጨዋታ ነበር። የተገኙ እድሎችን አልተጠቀማችሁ፣ መጨረሻው ያለ ጎል ተጠናቋል። አጠቃላይ እንዴት ነበር? አጠቃላይ ጨዋታው እንዳየሁ በጣም ጠንካራ ጨዋታ ነበረ። እነሱም ጥሩ ነበሩ፣ ግን እኛ ከነሱ የተሻልን ነበርን። ዛሬ ብዙ ለጎል እድሎች የሚሆን ፈጥረናል፣ እነዛ ጎሎችን አልተጠቀምንባቸውም። ከረፍት በፊትም ከረፍት በኋላም አሁን ወደ መጨረሻ አካባቢ ብዙ ጫና ፈጥረናል። እድል ከእኛ ጋር ነበረ ብዬ አስባለሁ። ኮች፣ ያላችሁት ከደረጃው ታችኛው ነው፣ ግን እድሎችን አግኝታችሁ አልተጠቀማችሁም። ምንድን ነው በቡድኑ ላይ ያለው መጓጓት፣ ወይስ የተለየ ነገር አለ? አዎ፣ ባለፈው ማውርተ ነው ነበረ እዛ ጎል አካባቢ የእይታ ችግር። አሁን ቅድም ከእረፍት በፊት ያየኸው የብርሃኑ ጎል አንግል ገጭቶ ሲመለስ እንግዲህ ባላንሱ የበረኛውን አይተ ወደዛኛው አንግል መምታት ነበረበት። ዝም ብሎ ፊት ለፊት እግሩ ላይ ነው የመታው። ይህንን ያለማየት ጎሉን ያለማየት ኮንፊደንስ የራስህን ሰልፍ ኮንፊደንስህን አለመኖር መጨናነቅ መሸበር፣ ጎል ላይ ስትደርስ መደናገጥ የምለዋል። ሁለተኛው ወደ መጨረሻው ያየው ብሩክ የሳተውን ጎል፣ ወደ ጎን ቢመታው ሰፊ ቦታ ነበረው። ወደዚያ አካባቢ ወደዛ ሲመልሰው ልሞስት ወደ ውጭ ነው የወጣው። ስለዚህ እነዚህን ነገሮችን ተረጋግተህ አይተ አንግሉን በረኛውን አይተ ያለበትን ፖዚሽን አውቀ ሳታያውቅ በፖዚሽን አይተ እኮ መጨረስ ይቻላል። ስለዚህ እነዚህ አይነት ችግሮች ናቸው ይታዩብን። ዛሬ አመሰግናለሁ ስ